ሉል ወንዝ ወርዶ እያየ እያለ ቆይ፣ እኔ የምልህ እኔ የምልህ እኔ የምልህ ግን ዋና እንዴት ነው የምትዋኙት? የት ነው የምትዋኙት ስጠይቋለች። ምን መዋኛ ቦታ አለ? ወንዝ ነው በዚህ ሄዱት፣ ወንዝ በዚህም ሲሄዱት፣ ወንዝ ቧንቧ እንኳን የሌላችሁ እንዴት መዋኛ ወንዝ ይኖራችኋል? ይለዋል። እረኛውም ቆይ፣ እኔ የምልህ ይህ ሁሉ ውሃ ያለን እንዴት ነው መዋኘት ማንችለው እንደኛ ደግሞ ወንዝ ያለው አለ እንደ ውሃ ያለው አለ። ነው ወይስ እንደናንተ በታቆረ ወንዝ መሆን አለበት። ስለዚህ ለነገሩ ምን እኔ ለነገሩ አልወኝም እዚህ አለቀመጥ ተመልሼም ወደዚህ ሀገር አልመጣም ሲል ይናገራል። ልጁም በጣም ስሜታዊ ሆነና እንግዳ ስለሆንክ ነው እንጂ ትንሽ የቆየህ ቢሆን ኑሮ እናሳይህ ነበር፣ ግን እንግዳ ስለሆንክ አክብረንሃል ይለዋል። ለነገሩ ተመልሻ አልመጣም፣ ብመጣም እኮ ደግሞ መንገዱን አላውቀውም። ደግሞስ ምን ላደርግ እመጣለሁ ሲል ለምንድን ነው የማትመጣው? መንገዱንስ ለምንድን ነው የማታውቀው? ከዚች ከትንሽ አገር ላይ ብትመጣ መገኘት ይችላል ትደርሳለህ ሲለው፣ አረ አይመስለኝም፣ በጣም ከባድ ነው፣ ላላቀው እችላለሁ። ችግር የለውም ብትጠፋም፣ ለአንድ ቀንና ለሁለት ቀን ውጭ ብታድር ነው። ከዛም ትገኛለህ፣ የትም አትጠፋም ሲለው አራኳት ይህ ምን አይነቱ ቀልደኛ ነው? እንዴት ነው እኔ ውጭ አድሬ ትገኛለህ ግን ውጭ ታድራለህ፣ ሁለት ቀን ጅብ ነው የሚበላኝ ሲለው አራይዞ ጅባይ ይበላ ማንተ በእናተ ቆፍጠን በል እንዲ ወንድ ልጅ አይደል እንዴ ሲለው እንጂ ወንድ ልጅ አለ ይላል። ውጭ ድር እያለ ወንድ ልጅ ውጭ ድር የተባለው ማን ነው ሲል ሉልም ይመልስለታል። ምንድናቸው ግን የዚህ ሀገር ሰዎች እንዳሉ ቆፍጠን ቆፍጠን በል የሚሉ ይህ አስጨናቂ የሚባሉ ታወቁት ም እንደዛው ይሄም እንደዛው ይሄ ነገር ከሀገራቸውን ነው። ኧረ ከዚህ ሀገርማ ቶሎ መሄድ አለብኝ ሲል ብቻውን ያወራል እና እንዴት ነው ሲል ለማንኛውም እስኪ እንሄድ አሁን እንንቀሳቀስ ይለዋል። እሺ ይሉና ሁለቱም ሲንቀሳቀሱ ፀደይ በር ላይ ቁጭ ብላ ነበረና ፀደይ እግሯን ስለተሰበረች እንደፈለገች መሄድ አትችልም። እናም ቁጭ ብላ ታዛ ላይ እኔ የምለው ግን ቆይ ሉል ምን እያሰበ ነው እያልከባኝ ነገር አለ ሉል ለእኔ እንዴት ነው የሚያስበው እኔ በቃ ይወደኛል ወይስ ምንድን ነው ምንም ያልተገለጸ ሀሳብ ነው ያለው አሁን ደህና ነህ ስለው አሁን ከአፈር ወስዶ ይቀላቅለዋል እኔ ግራ ገባኝ በምን አይነት መንገድ ይሆን ቅናት ነው ወይስ ምንድን ነው ሲለው በጣም ያዝነልኛል ሲለው ደግሞ በጣም ይናደድብኛል አልከባኝም እያለች ብቻዋን ማውራት ጀምራለች ቆይ ግን አልገባኝም ፍቅር ያዘው እንዴ? ከኔ የሉል ነገር እንግራ ገብቶኛል አላቅም፣ ስትል እያመነታች ብቻዋን እያወራች እያለ ፋንቱና ባለቤቷ ውጭ ሜዳ ላይ ቁጭ ብለው የሚያወሩት ስለ ህይወታቸው ነበር። እናም ወይዘሮ ፋንቱ ግን በጣም ተጨንቃ እኔ እኮ ሉል እንደ ልጅ አልሆናለኝ በጣም እያሰብኩ ነው ምን እንደማረግ አላቅም አላቀም። የእውነት ብዙ ጊዜ ሀሳቤም ጭንቀቴም ስላንተ ሆኗል፣ ስትለው እንዴ ፋንቱ፣ ምን ሆነሽ ነው ሲላት፣ አዎ ሉልም አይዞሽ፣ ጉረምሳ ስለሆነ ጉርምስናው ሲለቀው እንዴት እንደምታስቢለትና እንደምትጨነቅለት ሲገባው፣ ያን ጊዜ ያመሰግንሻል። ስለዚህ አይዞሽ፣ ልጅሽ ነው ሲላት ያው ልጄ ነው ብዬ ተቀብያለሁ፣ ግን ደግሞ ስላልወለድኩት የኔ ልጅ እንዳልሆነ ይታወቃል ስትል ትመልስለታለች። እሱም ደግሞ እሱ ልክ ነሽ፣ አዎ እውነታው ልጅሽ አይደለም፣ ግን ደግሞ አደራ ሰጣሻለች እናቱ ሲላት፣ አዎ ብዙ አደራ አለብኝ፣ ብዙ አደራ አለብኝ፣ ግን ደግሞ ልጅ አለመውለዴ ስንሳስብ እያንተን ህይወት ያበላሸው ያህል ይሰማኛል፣ ትለዋለች። በፍጹም ፋንቱ እንደዚህ ብለሽ እንዳታስቢ። ልጅ እግዚአብሔር ስጦታ ነው። እግዚአብሔር ሲፈቅድ ነው የሚሰጥንና የምንወልደው ደግሞ ይዞሽ ምን ይታወቃል? ነገ ሌላ ቀን ነው፣ የተሻለ ቀን አለ። ምናልባት ልንወልድ እንችላለን። ስለዚህ ምንም እንዳትጨነቅሽ። እኔ ልጅ አላልኩም። አንቺ እኮ የእኔ ትዳሬነሽ እንዴት እንደዚህ ታያለሽ? ሲላት እቅፍ አድርጎ አይዞሽ ሲል ያጽናናታል። ፋንቱም እጅጉን ተገርማ በጣም ነው የማመሰግነው ስለተረዳኝ ግን ደግሞ ስለ ራሴ ሳይሆን ስላንተ ነበር ብዙ ጊዜ የማስበው ትለዋለች። ምንም እንዳታስቢ አይዞሽ፣ እኔ እውነቴን ነው ምልሽ። ፋንቱ ፋንቶ፣ አንቺ ለእኔ እኔ ላንቺ ካለን ምንም ችግር የለብኝም እኔ ልጅ ጉጉት የለብኝም። አይዞሽ ሲል ያበረታታታል። ፋንቱም ደስ አላትና እሺ እያለች ፈገግ እያለች በቃ አንቺም ከፈለግሽ ግቢ አይ ካልሽ ደግሞ ሲቆይኝ። እስኪ ልጆቹን ወንዝ ወርጃ ይቻቸው ልምጣ ሲል ይሄዳል። በዛን መቅሰፍት ነበረ ፀደይ ቁጭ ባለችበት ፀደይ ፀደይ የሚል ለየት ያለ ድምፅ ስሰማ የሚጠራት አስጨናቂ ነበረና እሷም ማን ነው የሚጠራኝ ብላ በድንጋጤ ብድግ ብላ ስትሄድ ፊቱን ተሸፍኖ ስለነበር ማን እንደሆነ አላወቀችውም። እንዳት ጮሂ ብሏት አስፈራርቷትም ስለነበረ ድምፅ አላሰማችም ብቻ ጎትቷት ይዟት ወደ ጫካ ይሄዳል። እዛ ጫካ ከወሰዳት በኋላ ፋንቱንም ያለችበትን ቦታ አጥንቶ ስለነበረ ከጀርባዋ ድምፁን አጥፍቶ ይመጣና ትከሻዋን በዱላ ሴላት እሷም ፊቷን በምትይዝበት ሰዓት አፏን እፍን ያደርግና እየጎተተ ፀደይ ወዳለችበት ቦታ ወዳንድ ጫካ ይወስዳቸዋል። ሁለቱንም ዛፍ ላይ ያደርግና ጀርባና ጀርባቸውን ሰጥቶ እጃቸውን ወደ ኋላ አስሮ ያሰበውን ሀሳብ ለመፈጸም ይታገላል። እናም ከዚህ በኋላ አንቺም አንችም ልጅ አይደለሽም። መጥፋት አለብሽ። አንቺ ሞተሽ የኔ ሕይወት ከቤተሰቦች ጋር ሰላም መፈጠር አለበት ሲል ሁለቱን ያሰቃያል። የአስጨናቂ ያጎቱ ልጅ ደግሞ አባዬ፣ ልጅቷን ይዘዋት ጠፍተዋል። ፊቱን ተሸፍኗል። ላሉ ማን እንደሆነ አይታወቅም። ወደዛ ሄደዋል ሲል፣ እባክሽ ሂጂና ለጎረቤት ተናገሪ። ሁሉም ከፊት ይቅደምልኝ። ጠለፋም ሊሆን ይችላል ይላታል። እሷም እየተር በተበተች ፍለጋዋን ቀጠለች። እነ ሉልም እየፈለጓት ነው፣ ግን ድምጽ የለም። ግን አባቴ እኔ ተጠራጥሬ ያለው አስጨናቂ መሆን አለበት ስሙን ቀኝ